ጳጳስ አይሳሳትም ያላችሁ ማን ነው? ማን ነው እንዲህ ያላችሁ? ሊዮን እኮ ፓትርያርክ ነበር፣ ተወግዞ ተለየ። ንስጥሮስ እኮ ፓትርያርክ ነበር፣ ተወግዞ ተለየ። መቅዶንዮስ ፓትርያርክ ነበር። እማትሳሳቷ ቤተ ክርስቲያን ይቺ ቤተ ክርስቲያን ናት። ማን ነው አይሳሳትም ያላችሁ? ጳጳሳት ሀገር እያጠፉ ነው። ሃይል ይባሉ ይገባቸዋል፣ በቃ ሀይል ይባላል ይገባቸዋል። በጣም አሩሲ ላይ ኦርቶዶክሳውያን ተመርጠው እየተገደሉ ሲያተቀምጦ ዝም ማለት የወንጀል ወንጀል ነው። ምን እያደረግን እኔ መምህር ነኝ። አሁን መምህር ለሆን እችላለሁ። መጥላለሁ። ለዚህ ቤተክርስቲያን ደስ ላይላችሁ ይችላል። አባቶቻችን፣ በጣም ነውር ነው። ጊዜው አይደለም። መቼ ነው ጊዜው? ለአንድ መምህር ጊዜው መቼ ነው? የቅዱስ ጊዮርጊስን ሰማይትነት እያስተማርሁኝ በአለም አደባባይ የዘር ሀረግ በኢትዮጵያ ምድር ኦርቶዶክስ እንዳይኖር በአላማ በጊዜ በጊዜ በጉልበት ሂድን አንድስ ስምትሉት ስውር እጆች ብዙ ጊዜ የፈጁ ስውር እጆች እያማሰሉ እየገደሉን፣ እከሌን አትንካው ስለ ግለሰብ ኃጢአት አልናገርም። የኔን የሚነግረኛ አስፈልጋል ግን ሀገር እየወደመ? መሪ ሆኖ ከተቀመጠ ያ ግለሰብ አይደለም ቤተክርስቲያን፣ እየሞተ ስለሆነ ሰው ከተቻለ ይህ ይስተካከል ብሎ መጠየቅ። እንቢ ካላ ደግሞ በእርግጥ አሁን ገዳይ ቡድን ያላቸው መንፈሳዊ የሚመስሉት ግን በጣም ባእየ የሆኑ በዚህ በቤተክርስቲያኑ ሳይቀሩ የሚኖሩ ሰዎች አሉ። ኃይል ይባሉ ይገባቸዋል። ጉዳይ አይደለም ጉዳይ ምክንያት ሰሚ ካላችሁ ነው፣ ይሄን የምናገረው ሰሚ ካላችሁ